ሰላም እንዴት ናችሁ? እንግዲህ በፓርቲን ቪዲዮችን ላይ መኪና ከመገዛቱ በፊት በሽያጭ ቦታ ላይ ስላለው የፍተሻ ሁኔታ አሳይተናችሁ ነበረ። ዛሬ ደግሞ በፓርቲቱ ጠብቁን ባለው መሰረት እዛው ጋራጁ ድረስ በመሄድ ሙሉ የፍተሻ ሁኔታውን ከመካኒኩ አንደበት እናያለን፣ እንሰማለን። ተከተል በነገራችን ላይ ስለ መኪና ግዥና ሽያጭ የትም የማታገኙትን መረጃ ስለምታገኙ ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ከዚህ ቪዲዮ በኋላ መካኒክ አይሸውዳችሁ። ወሳኝ ማወቅ ያለባችሁ ነገሮችን አብረን እንይ። እንግዲህ፣ በከተማችን አዲስ አበባ አሉን ከሚባሉና ጥሩ ከሆኑ ጋራጅ ቤቶች መካከል አንዱ አቡ ጋራጅ ነው። እስኪ ደግሞ ወደ ውስጥ እንግባና ከሱ ጋር ቆይታ እናደርጋለን። ሰላም ወንድሜ፣ እንዴት ነህ አለን? በመጀመሪያው ቪዲያችን ላይ ያው ቃል እንደገባ ነው መሰረት በፓርቲቱ ላይ እዛው ጋራጅ ድረስ ተገኝተን ሙሉ ፕሮሰሱን አሳያችኋለሁ ብለን ነበረ። እስኪ ያለውን ነገር በዝርዝር ብታሳየን። እሺ፣ ይህ አሁን የሚፈተሽ መኪና ነው። መጀመሪያ ቦዲውን ነው የምናየው። ቦዲውን እናይና የቦዲውን ጤን ሁኔታ እናይና ከዛ ወደ ሞተር ፓርት እንገባለን። ውስጥ ያሉ ኤሌክትሪክ ፓርቶች አሉ፣ እሱንም በዲያግኖስ ሳብረን እናያለን። መጀመሪያ ቦዲ በአራት ቢሆን የሚታሰር ነው። ሁኔታ ከላይ እንደምታየው እንደዚህ ንጹ ነው ያለ ከታች ደግሞ ያለው እዚህ ጋር ይሄ ሰላም ሰላም። ከዛ ቀጣይ ቦዲዎቹ ነው የሚያችኋል። እሺ ቦዲ ደሞ ደግሞ በብዛት ባለፈው እንደነገርኩሽ ይሄ ግሬሉ ነው የሚታየው።

እነዚህ እዚህ ጋር ከኋላ ሲመታ ይሄ ፋብሪካ ፖስትሽ ይሄን ፖስትሽ ይሄ ፋብሪካ ፖስትሽ ከኋላ ግጭት ካለ ይሄ ፖስትሽ ይነሳና ይሄን ያገር ፖስትሽ ያስታውቃል። ግጭት እዚህ ደግሞ ተጋጅቶ ሲሰራ

ስለታላፍ በደረቁ አልተሰራም ያለው ነገሮች በኋላ የሂሳብ ወረቀት አለኝ የሚወጣ የሊስት ወረቀት አለ። ከታየ በኋላ እዛ ላይ ይጻፋል። ችግሩንም ያለበትን እዛ ላይ ይጻፋል። ምን ያህል እንደዚያ ሰጣቸው እሱ እሱ ይታያል። አራት ማዘን ግጭት የለውም። ቀለም አልደረበም። እንዳየሹ ቀለም የፋብሪካው ቀለም እዚህ ላይ ያለ ፈልጣል ፌድ አርጎ ማለት ነው። ሞተሩ ኮምፕሬሽን ቢት ሲያረግ

ልክ ሞተር የሚፈልግ መኪና ሲሆን በዚህ በኩል ብልብል ነገር አለ እና ደግሞ መጨረሻ ላይ አፍንሻለሁ። ኮምፕሬሽን ቴስት ይሄ አሁን እንደዚህ የምናደርገው ሞተር ኮምፕሬሽን ቴስቱን ቼክ ለማድረግ ኮምፕሬሽን ቴስቲንግ ቼክ እናደርጋለን። ኮምፕሬሽን ቴስት ከአንዴ ላይ ፈተን ነው። በዚህ ኮምፕሬሽን ቴስት ሞተሩ ምን ያህል ደረጃ እንዳለ በዚህ ነው ቼክ የምናደርገው። የኮምፕሬሽን ቴስት ጥቅሙ ምንድነው? ኮምፕሬሽን ቴስት ጥቅሙ ሞተሩ ሞተሩ ምን ያህል ደረጃ ላይ ምን ያህል ፐርሰንት እንዳለና ጥሩ ይዞታው ነው ቼክ እናደርጋለን ሞተር የፍተሻ ወረቀት ላይ ስንጽፍ ሞተሩ ምን ያህል ፐርሰንት ላይ እንዳለ እንጽፋለን። ያ ማለት እዚህ ላይ አይተን እዛ ላይ ያለው ውጤት የምንለጡ ፐርሰንቱ፣ ምንድን ነው የሚገልጸው? ፐርሰንቱ ሞተሩ ያለበትን ደረጃ ለምሳሌ፣ ሞተር ቆንጆ ሲሆን ከሰማንያ አምስት እስከ ሰማንያ ቆንጆ የሚባለው ማለት ነው። ያው እዚ ሀገር ባለው እንትን ማለት ነው። እንደዛ ከሆነ ጥሩ ነው። ከዛም በታች ደግሞ ሀምሳ ደረሰ ማለት ታፋፉ ሞተር ወደ መፈለግ ደረጃ እየሄደ ነው ማለት ነው። አሁን ያንን ነው የምናየው። አንድ አስሳ ቀጣዩ ስቴፕ ምንድን ነው? ቀጣዩ ስቴፕ እንግዲህ አሁን የሞተሩን ሁኔታ አይተነዋል። ከዛ ወደ ኮምፒውተሩን ቼክ እናደርጋለን። በኮምፒውተር ያለውን ነገር ቼክ እናደርጋለን። እሱ ቼክ እናደርጋለን። ከዛ ሞተሩን አንድ እሱ ሞተራን እንጨርሰው። እሺ። አሁን ሁሉን ያለውን ነገር ሁሉንም አይተናል። መኪናው ደግሞ ተነስቶ ሞተር ጭሱ እናየዋለን። ይሄ ጭሱ ሰማያዊ ጭስ ከሆነ ፋሽ ይፈልጋል ማለት ነው፣ ዘይት እየበላ ነው ማለት ነው። እሱን ነገር እናየዋለን እና ራጃ አንዴ ስጥሉ ይሄ ነው። ስለዚያው ምን ሁኔታ አሁን እዚህ ጋር ያሉት መኪና ውሃ የሚተፋው ውሃ የሚተፋው፣ ያ ማለት ሞተሩ ጥሩ ኮንዲሽን ላይ ያለው ማለት ነው። ሌላ ጥቁር ጭስ አለው፣ እሱ ኦክስጂን ሴንሰር ምናምን ያሉትን ትሮትል ምናምን ሲጸዳ ይስተካከላል ማለት ነው። ግን አሁን ላይ ያለው ነገር ሞተሩ ጥሩ ሁኔታ እንዳለ ነው። ቀጣይ ወደ ኮምፒውተር ያለውን ነገር። እሺ የኮምፒውተር ሞተር ላይ ያለ ችግር ካለ ካን ሪሊ ችግር ካለ ያለውን ነገር ችግሩን ያወጣለናል። አሁን ኢንጂን ላይ ነው የምንገባው። ኢንጂን ውስጥ ገብተን ኢግኒሽን ኮይል ችግር አለ። ኢግኒሽን ኮይል ማለት ቅድም የነቀል ወንት ስናይ ማለት ነው። እና እዚህ ጋር ወደ አስራ ሁለት ፎልቶች አንብቡል፣ አስራ ሁለት ፎልቶች ማለት ነው እግር ላይም ችግር ካለ አሁን እግር ላይ ገብተን እናነባለን። እግር ላይም የባትሪ ነው እዚጋ ባትሪ ችግር እንዳለ እግር ላይ ሳይሆን ከባትሪ ወደ ኤሌክትሪክ መስመራ ችግር አለ ነው የሚለው። ይህን እናያለን። ከዛ መጨረሻ ላይ ምን መሰለሽ ነው እዚ ላይ የፍተሻ ወረቀት አለ። እዚህ የፍተሻው ወረቀት ላይ መኪናው ላይ ያሉትን ችግሮች በሙሉ ይዘረዘርና ዋጋ ይወጣላቸዋል የሚሰሩት እቃዎች ዋጋ ዝርዝር ማለት እሱ ይወጣል በዛ መሰረት ሰዎቹ ይገበያያሉ ስለዚህ ይሄ ሁሉም ከተፈተሸ ካለቀ በኋላ ፋይናል ላይ ፋይናሊ ይሄ በጣም ጥሩ እሺ አቡ በጣም አድርጌ አመሰግናለሁ ስለሰጠኝ መረጃ እሺ አሁን ቀረ የምትለው መረጃ ወይም ኢንፎርሜሽን ካለ አብረን ያየን ያለው ከዚህ በላይ የሚቀር ነገር ያሉ ስለመኪና ይዞታ ያለውን ይህን ነው ውስጥ ስትገቢ ደግሞ ከሚጻፉት ጋር አንድ ነው። ጊዜ አላሳየሽ ውስጥ ላይም ችግር ካለ የዳሽቦርዶች ምናምን ውስጥ ላይ ነው። አቡን የት እናገኝ የሚል ጥያቄ አቡን መስቀል ፍላወር ናዝራ ሆቴል ጀርባ ነው። ማንኛውም መኪና እንሰራለን። በጣም ጥሩ ሻቡ። እንግዲህ አቡ ጋራጅን ማግኘት ለምትፈልጉ ታች ስልክ ቁጥሩን አስቀምጥላቸዋለሁ። እንግዲህ ከዚህ በኋላ መካኒክ ይሸውዳቸዋል ብለን አናስብም። ልክ እንደዚህ ጠቃሚ ጠቃሚ መረጃዎችን ደግሞ እያቀረብንላችሁ ያለ ነው። ሶሉሽን ካር ማርኬቶች ነን። ቻናላችንን ሰብስክራይብ ማድረግ እንዳይረሱ እናመሰግናለን። አንድ ሁለት